የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የኢትዮጵያ ዋንጫ ዛሬ በሚደረጉ መርሃ ግብሮች የሚቀጥል ነው የሚሆነው። የኢትዮጵያ ዋንጫ መርሃ ግብሮች ዛሬ ይከናወናሉ። ትልልቅ የሚባሉ ጨዋታዎች የሚደረጉበት ነው። ሩብ ፍጻሜ ላይ ደርሷል። ሀዋሳ ላይ እየተደረገ ነው የሚገኘው ይሄ ውድድር ዛሬ ባህር ዳር ከተማ ከሸገር ከተማ ጋር ሰባሳ ሲል ጨዋታቸውን ያደርጋሉ። ባህር ዳር በዚህ የውድድር ዓመት በአሰልጣኝ ነጋ አረጋ ይግዛ የሚመራው ቡድን እንዳለፈው ዓመት ትልልቅ የሚባሉ የዋንጫ ፉክክሮችን እንዳስመለከተው ጊዜ መሆን አቅቶታል። ወጣ ገባ የሆነ የውድድር ዓመትን እያሳለፈ ነው የሚገኘው። አንዳንድ ጊዜ ወረድ ዋዠቅ፣ አንዳንድ ጊዜ ደግሞ በተከታታይ ጨዋታዎችን ማሸነፍና ድልን ማስመዝገብ የተካነበት ጊዜ ነው። ሸገር ከተማ ዘንድሮ ወደ ፕሪሚየር ሊጉ አስቀድሞ ማለፉን ያደረጋል የሚረጋገጠው ክለብ ነው። ከዚህ ጨዋታ የሚጠበቀው ውጤት እንግዲህ የሚያጓጓ ይመስላል። ሁለቱ ክለቦች ምናልባት በቀጣይ የውድድር ዓመት በፕሪሚየር ሊግ ከመገናኘታቸው በፊት ዘንድሮ የሚያደርጉት መርሃ ግብር ነው የሚሆነው። ሌላኛው ሲዳማ ቡና ከአህዲያ ውሳና ዘጠኝ ሰዓት ላይ የሚያደርጉት መርሃ ክብር ነው። ይህም ጥሩ ጨዋታ ይሆናል ተብሎ ይጠበቃል። እሁድ ደግሞ መቻል ከኢትዮጵያ መድን፣ ወላይታ ዲቻ ከሐዋሳ ከተማ ጋር ጨዋታቸውን ያደርጋሉ። ሁለቱም ጨዋታዎች ሰባት ሰዓት እና ዘጠኝ ሰዓት የሚደረጉ ናቸውና የኢትዮጵያ በዋንጫ የሩብ ፍጻሜ መርሃ ግብሮች እንግዲህ ከዛሬ ጀምሮ የሚቀጥሉ ይሆናል ማለት ነው። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ ና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የኢትዮጵያ ከፍተኛ ሊግ የጨዋታ መርሃ ግብሮች እንደቀጠሉ ነው የሚገኙት። በተለይ ምድብ ለላይ አሁንም ጨዋታዎች እየተደረጉ ይገኛሉ። ትናንትና የነበሩ የጨዋታ ውጤቶችን ለማስታወስ ኦሜድላ በሀላባ ከተማ ሁለት ለአንድ በሆነ ውጤት ተሸንፏል። በዚህ ጨዋታ ላይ የኋላ ሸት ሰለሞን በፍጹም ቅጣት ምት እና ሰኢድ ግርማ በጨዋታ ጎሎችን አስቆጥሯል። እንዳልካቸው ጥበቡ የኦሜድላን ብቸኛ ጎል ያስቆጠረ ተጫዋች ነው። አዲስ አበባ ዩኒቨርሲቲና ሻሸመኔ ከተማ ያደረጉትን ጨዋታ አንድ አቻ በሆነ መርሃ ግብር አጠናቀዋል። ዘላለም በየነ የሻሸመኔን ጎል አስቆጥረዋል። አዲስ አበባ ዩኒቨርሲቲ ዋሲሁን የአቻነት ጎል ማስቆጠር የቻለ ተጫዋች ነው። ስልጤ ወራቤ ደግሞ ቦዲቲ ከተማን አንድ ለባዶ በሆነ ውጤት አሸንፏል። ከድር አሊ ብቸኛ ማሸነፊያ ጎሉን በ86ተኛ ደቂቃ ላይ ማስቆጠር የቻለ ተጫዋች እንደሆነ የኢትዮጵያ ከፍተኛ ሊግ መረጃውን ነግሮናል። ዛሬም የሚደረጉ ጨዋታዎች አሉ። ሰባት ሰዓት ሲል ደሴ ከተማ ከአክሱም ከተማ ጋር ይገናኛሉ። እሁድ የካ ክፍለ ከተማ ከነገሌ አርሲ፣ ሱሉልታ ከተማ ከንብ ጋር የጨዋታ መርሃ ግብር እንደወጣላቸው የኢትዮጵያ ከፍተኛ ሊግ ይጠቁመናል። እንግዲህ በምድብ ሀ ኢትዮጵያ ከፍተኛ ሊግ ሲወዳደር የነበረው ሸገር ከተማ ወደ ፕሪምየር ሊጉ ማደጉን አስቀድሞ አረጋግጧል። ስለዚህ በምድብ ላይ የሚደረገው ፉክክር ነው ትልቅ ተጠባቂነት ያለው በምድብ ላይ የሚገኙ ክለቦች ወደ ከፍተኛ ሊጉ ማነው ወደ ፕሪምየር ሊጉ ለመምጣት አሁንም እድል አላቸው። ነገር ሊያርሲ ሀላባ ከተማ፣ ደሴ ከተማ፣ ንብ ትልቁን ፉክክር እያደረጉ እስከ መጨረሻው ሳምንት ድረስ መዝለቅ የሚችሉ ክለቦች ናቸው እና በቀጣይ የሚደረጉ ጨዋታዎች በተለይ በተለይ በምድብ ለ እስከ መጨረሻው ድረስ ሊጠበቅ ግድ ይላል። ወራጅ ቀጠና ላይ የሚደረገው ትግልም እንደዚሁ ከፍ ያለ ምዕራፍ ላይ ደርሷል። እንደነ አዲስ አበባ ዩኒቨርሲቲ፣ አክሱም ከተማ፣ ኦሜድላ እና ቦዲቲ ከተማ እንዲሁ የካ ክፍለ ከተማና ስልጤ ኦራቤ በነጥብ ተቀራራቢ ቦታ ላይ ያሉ ክለቦች ስለሆኑ በቀጣይ የሚደረጉ ጨዋታዎች ላይ ነጥቦችን በመሰብሰብ ከከፍተኛ ሊጉ ላለመውረድ የሚያደርጉት ትንቅንቅና ትግል የሚጠበቅ ይሆናል ይሆናል። የምድብ ለፉክክሮች ከፕሪምየር ሊጉ ቦታ ማረጋገጥ ባለፈ ላለመውረድ የሚደረገውም ትግል እንደዚሁ ትልቅ ትርጉም ያለው ነው። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የኢትዮጵያ ሴቶች ፕሪምየር ሊግ ጨዋታዎች የ18ኛ ሳምንት የአራት ሰዓት የትላንትና ጨዋታ ውጤት አርባምንጭ ከተማና መቻል ዜሮ ለዜሮ በሆናቸው ውጤት ያጠናቀቁት ነው። የአስር ሰዓቱ መርሃ ግብር ልደታ ክፍለ ከተማና ሀዋሳ ከተማ አንዳቻ በሆነ ውጤት አጠናቀዋል። ጸጋ ንጉሴ በራሷ መረብ ላይ ለልደታ ክፍለ ከተማ ጎል ያስቆጠረች ናት። የሐዋሳ ከተማዋ ተጫዋች ጸገነት ግርማ የሐዋሳን ከተማ ጎል ማስቆጠር የቻለች ተጫዋች ናት። በሳምንቱ መጨረሻ ቀናት ላይ ኢትዮጵያውያን አትሌቶች የሚሳተፉባቸው ውድድሮች አሉ። ዋች አትሌቲክስ ዶት ኮም የተወሰኑትን ሲያስነብበን ነበረ። በሞሪ ፕላን ክላሲክ ሜልቦርን ላይ የሚደረግ ውድድር አለ። በዚህ የተወሰኑ ኢትዮጵያውያን ተካፋይ የሚሆኑባቸው ድሮች አሉ ለምሳሌ በሶስት ሺህ ሜትር ሴቶች ኢትዮጵያዊቷ ሰናይት እንደምትሳተፍ የዋች አትሌቲክስ ዶት ኮም ድረገጽ ያስነብበናል። ሰናይት ጌታቸው የ20 ዓመት በታች የክሮስ ካንትሪ አሸናፊ ናትና እቺ አትሌት በዚህ ውድድር ላይ ትጠበቃለች። በሶስት ሺህ ሜትር በሴቶቹ ሌሎች ኢትዮጵያውያንም በተወሰኑ የውድድር መስኮች ላይ ሊካፈሉ ይችላሉ እና መልካሙ ውጤት እንዲገጥማቸው እንመኛለን። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።